እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው። ምን ሆነው፣ በአንድ በኩል አንዳንድ ስራዎች ተሰርተዋል። ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል፣ የእኛ ሚቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ብሎ ማሰብ ጀመሩ። ትናንትና አይቻልም አትንኩ እንዳለ እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል፣ እኛንም ይንካን፣ እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደሞ እንደማይመጣ ብሎ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው፣ የደሞዝ የጥቅማ ጥቅም የቤት መስል ጥያቄዎች የናንተ ናቸው የመፍትሄ መንገድ ግን የናንተ አይደለም ተነጥቋል እንደተባለው ደሞዝ ወስደው ማያቁ ሰዎች የነዱት ጥያቄ ነው ሰርቪስ ሰጥተው የማዳ አይደለም ማዳን ከባድ ነገር ነው ቤዚክ ሰርቪስ ሰጥተው የማያቁ ሰዎች የነዱት ጥያቄ ነው ሀኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ ማንም አይሰማውም ማለት ነው